እንዳለመታደል ያለፈው የሁለት ትውልዶች የፖለቲካ ሙከራችን የስኬት ስላልነበረ ፖለቲካ ልክ እንደ ታቦወርድ የምንለው የምንሳቀቅበት፣ ስናነሳው የምንሳቀቅበት፣ እገሌ ፖለቲከኛ ሆ ከሆነ ሲባል በፍርሃት በሰቀቀን የምናየው ወይ ለስደት ወይ ለእስር የሚዳረግ አንዳንድ ጊዜ ሲያልፍ ደግሞ ለአካላዊ ጥቃትና ለሞት የሚዳረገው ጉዳይ ውስጥ ገባ ብሎ እንደመተርጎም ይወሰዳል። ለምን ስንል ለፖለቲካ የሰጠነው ትርጉም ነው። በዚህ መጽሐፍ ላይ 280 ገጽ ጠቅሳለሁኝ። ፖለቲካን የሚተነትኑበት ጠቅላይ ሚኒስትሩ ፖለቲካ ስለ ጋራ ጉዳዮች የሚወስኑበት መንገድ ነው። ስኖታት ኢንዲቪጁዋል ኢንትረስት የግሩፕ ኢንትረስት አይደለም። የአንድ የግለሰብን ጥቅም የማስከበር ጉዳይ አይደለም። የአንድ ቡድን ጉዳይ አይደለም። አጠቃላይ አንድ የኢኮኖሚ ማህበረሰብ ብለን የምናስበው ለምሳሌ ኢትዮጵያ ስንል ኢትዮጵያ ውስጥ የምንኖር ዜጎች በሙሉ አሁን የመጣንበትን ችግር ተንትነን አሁን ያለውን ነባራዊ ሁኔታ ገምግመን ወዴት መሄድ እንደምንፈልግ በጋራ የምንወስንበት መንገድ ይህን የምናጠናበት መንገድ ነው። ፖለቲካ ይህን የምንወስንበት ሂደት ነው። በአንድ ጊዜ ተቋይቶ የሚያልቅ አይደለም። በህዝቦች ተሳትፎ፣ ባለድርሻዎች ተሳትፎ እያደገ የሚሄድ ነው እና በጋራ ጉዳዮች የሚወስኑበት መንገድ ነው የሚለው እንደው ሁለት ሰዎች መጥቀስ ማስታወስ ተገቢ ነው። ለአርስቶትል ምንድን ነው እሱ ሂውማንስ ፐርሲው ኮመን ጉድ ብሎ ይጠቅሰዋል። ወደኋላ ሰውስድ። ስለዚህ ኮመን ጉድ አለን በጋራ የምንወደው ነገር የምንፈልገው ጉዳይ አለን። ለሩሶ ደግሞ ጄኔራል ዊል ኮሌክቲቭ ኢንትረስት ብሎ ነው የሚጠቅሰው። ፖለቲካን ኮሌክቲቭ ኢንትረስት ነው። አንዳንድ ጊዜ ከዚህ በፊት የነበሩ ውሳቤዎችን ትንሽ ማንጸሪያ አድርጎ ማስቀመጥ ተገቢ ይመስለኛል። ለምሳሌ በዚህ አስተሳሰብ የማይመችህ ከሆነ መንገዱን ጨርቅ ያርግልህ የሚባልበት ዘመን እናስታውሳለን። እና እንደሱ አይደለም። መንገዱ ለማንም ጨርቅ መሆን የለበትም። ለሁላችንም ነው የሚሆነው። ስለዚህ ይሄ እኔ ነው የሚመለከተው። እኔ ባለ ጉዳይ ነኝ፣ እኔ ባለ ሀገር ነኝ፣ እኔ ባለ ቤት ነኝ። ፖለቲካውን እኔ ነኝም ወደምፈልገው ወስደው አንተ ተመልካች ነህ የሚለው አስተሳሰብ ማክተም አለበት የሚል ድምዳሜ ላይ ይሄ መሬት እንዲወርድ እመኛለሁ። የእሳቸው መጽሐፍ ይህንን ነው የሚለው። ስለዚህ ስለ ኮሌክቲቭ ኢንትረስታችን በጋራ የምንወስንበት ነው። እንደውም ፖለቲካን ለሀሳውያን ባልተገባ መልኩ ለግል ፍላጎት ማስፈጸሚያ የሀብትና ጥቅም በር ያደርጉታል፣ ብለው በዚሁ መጽሐፍ ላይ ይጠቅሱታል። ስለዚህ ምድሱ ለሀሳብ ትክክለኛ ያልሆነ ፖለቲካ አጠቃቀም ስንወስደው፣ ባልተገባ መልኩ የግል ፍላጎት ማስፈጸሚያ የሀብት ማጠራቀሚያና የጥቅም በር እንዴት ሆነ የሚለውን እራሳቸው ይመልሱታል። በጠቅላይ ሚኒስትሩ መጽሐፍ ላይ ገጽ 292 ላይ የተረጋጋ ፖለቲካ፣ የሰከነ ፖለቲካ የሚባለው የተረጋጋ ፖለቲካ ምን ማለት ነው? በስርዓት የሚመራ እንዴት ወደ ስልጣን ይመጣል? ከስልጣን እንዴት ይወርዳል? እንዴት ሰዎች ለስልጣን ሞቢላይዝ ይሆናሉ? እንዴት ሀገረ መንግስቱ በስርዓት ይመራል የሚለውን የምንወስንበትን የምናስቀምጠው በተረጋጋ ፖለቲካ ነው። 292 ገጽ ላይ እንዲላል አንዱ ማህበረሰብ በጋራ የሚስማማበት ብሎም አስፈላጊውን ዋጋ የሚከፍልለትና የሚጓጓለትን ብሔራዊ ርእይ ሊኖረው ይገባል። ስለዚህ ብሔራዊ ርእይ እስካሁን እንዳለመታደል እኔ ያለን ብዬ አልስማማም። ብሔራዊ ርእይ አልነበረንም። ምክንያቱም ሁሉም ክልሎች የየራሳቸው ርእይ ያላቸው የየራሳቸው መዝሙር አላቸው ትውልዱን የሚቃኙበት በየራሳቸው ኮንቴክስት ነው። እሳቸውም በዚሁ ቃል በቃል ይሄንኑ ጉዳይ ወቅሰው የሚያነሱበት አለ። ገጽ 42 ላይ ይሄ መንገድ ትክክል እንዳልነበር የተበታተነው አስተሳሰብ ከኮሌክቲቭ ኢንትረስት ይልቅ ወደ ግሩፕ ኢንትረስት በጣም ድራግ እንደሆነ ነበር የሚለውን ገጽ 42 ላይ ቃል በቃል ያሉትን ነው የማነበው። በማንነት ላይ የተመሰረተው ፖለቲካ በቅንፍ የብሔር ፖለቲካ ማለት ነው። በማንነት ላይ የተመሰረተ ፖለቲካ ሌላ አማራጭ ይዞ በመምጣት ረገድ ክፍተት አለበት። ይህንን ኮንፌስ ማድረግ ትልቅ እርምጃ አድርጌ ወስደዋለሁኝ። ፖለቲካችንን ካለመረጋጋት ወጥቶ ብልጽግናን ለማረጋገጥ የሚያስችል እንዲሆን አግላይ ከሆነ የማንነት ፖለቲካ መውጣት ይገባዋል። እኔ ይሄ እንደ ትልቅ ዲክላሬሽን ነው የምወስደው። ለኢትዮጵያውያንም እንደ ብስራት ነው የምወስደው። ስለዚህ እታች ድረስ ይሄ አስተሳሰብ እንዲሰርጽ ማቴሪያላይዝ እንዲሆን ከመመንጀት ያለፈ የሀሳብ ፖለቲካን ከብሔርም ሆነ ከሃይማኖት ከተጣበቀበት ማውጣት አለብን ብለው እንደውም ጋጽ 390 ላይ ቃል በቃል ለሀሳብ ገበያ መሞቻው ሀሰትና ስሜት ሲሆን የሀሰት ገበያ አለ። ፖለቲካውን አሁን ዩቱቡ፣ ሚዲያው፣ ምኑ የሚያራግበው በተለይ ያለፉት 15 ዓመታት ብዙዎቻችሁ ትገነዘቡታላችሁ። ፖስት ትሩዝ ኤራ ነው ይሄ ጊዜ። ገበያውን የተቆጣጠረው ሀሰተኛ ሚዲያ ነው፣ ይፈበረካል እሳቸው በገጽ 390 ላይ እንዲ ይላሉ። ለሀሳብ ገበያ መሞቻው ሀሰትና ስሜት ሲሆን መዳኛው እውነትና እውቀት ነው። እውነትና እውቀት ላይ ከቆምን እውነትን ይዘን እውቀትን ይዘን ከቆምን ፖለቲካን ከማንነትና ከሃይማኖት መነጠል አለብን ብለው በገጽ 405 ላይ ይጠቅሱታል። ሳጠቃልለው በለውጡ ያሳካናቸው ድሎች አሉ ይላሉ መደምደሚያቸው ላይ ጠቅላይ ሚኒስትሩ በለውጡ ዘመን ያሳካናቸው ድሎች አሉ ሌጂቲሜት ሁላችንም የምንስማማበት ይመስለኛል። እዚሁ ላይ ደግሞ እንዲሁም የተፈጠሩ ስህተቶች አሉ ብለው እውቅና ይሰጣሉ። ስለዚህ አንዳንድ ጊዜ ሁሉም የመጣንበት መንገድ አልጋ ባልጋ ነው ብሎ መከራከርም ተገቢ አይደለም። ምንም ስኬት አልነበረም ጨለማ ነው ብሎ መደምደም ትክክል አይደለም። ያለፉት ሰባት ዓመታት ግምገማቸውን ያስቀምጣሉ። ሶ ይሄ መጽሐፍ የክቡሩ ጠቅላይ ሚኒስትሩ መጽሐፍ የግል ምልከታቸው ብቻ አይደለም። ለኢትዮጵያ የሚመኙትን ጽፏል። ለሚመሩት ፓርቲ ለሚያስተባብሯቸው አባሎቻቸው ጭምር ዳይሬክቲቭ በሚሆን መልኩ እየጠቀሱ ለምሳሌ በብልጽግና አስተሳሰብ ይሄን አድርገናል፣ ይሄንን ሞግተናል፣ ይህን እንሰራለን፣ ይሄን እንመኛለን እያሉ ጽፈዋል። ስለዚህ የምመኘው በዚህ መጽሐፍ ላይ እሳቸው ሲያቀርቡ የአንድ ግለሰብ ግለ ታሪክ አይደለም፣ ለሀገር የሚመኙትን የተሰራውን ለመስራት የሚፈልጉትና የወደፊት አቅጣጫቸውን ትልማቸውን ያስቀመጡት ይህንን አንብቦ በዚህ መጠን አማራጭ ሀሳብ አለን ለሚል ፖለቲከኛ ይሄንን እቀበለዋለሁ ይሄንን አልቀበልም ብሎ ለመቆም ጠቃሚ ይመስለኛል። እንግዲህ እንዳለመታደል የመጣንበት መንገድ ሁሉም አጀንዳ የሚያስተናንቀን ነው። እኛ ሀገር እንደሚታወቀው በሁሉም ጉዳይ እንከራከራለን፣ በሁሉም ጉዳይ እንተናነቃለን። ሀገር ግን እንደሱ አይደለም። በአንድ ሀገር ውስጥ የሚያስተባብር አጀንዳ ደግሞ አለን። የሚያፎካክሩን የፖሊሲ ሀሳቦች እንዳሉ አማራጭ ሀሳቦች እንዳሉ ሁሉ ግን በጎ የሆኑ ደግሞ እኩል ልንቆምላቸው ልንተጋላቸው የሚገቡ አሉ። ልክ ከተማ ላይ የተነሳውን የፖለቲካ ስክነት ላይ የተነሳውን የኢኮኖሚ ስምረት ላይ የተነሳውን ሀገር ብትለማ ማህበረሰብ ቢለወጥ ድሉ የጋራችን ይሆናልና ጥሩ ማንጸሪያ መጽሐፍ ጽፈውልን፣ ያልላለው አመሰግናለሁ።